ታብታብ እያደረጋችሁ ጋይስ ታብታብ አድርጓ ንበዘም ምት ታብታብ አድርጉለት ጋይስ፣ ገና ዘጠኝ መቶ ምናምን

አይባልም አይባልም አይባልም። ኮቹ ማግኘት ከፈለጋችሁ ሲት ቦክስ መታችሁ ማግኘት ትችላላችሁ። ላይኛው ብራንች፣ እዚህ ብራንች ማግኘት ትችላላችሁ። ሰለሞን ይባላል። ኮች ሰለሞን ይባላል። ኮች ሰለሞን ይባላል

ሰለሞን ብርሃኑ ብላችሁ ግቡና። እያልኩ እኮ ነው ኮች ሰለሞን እያልኩ ማስተር ሰለሞን ማስተርም ነው። ቦርጭህ ነው የሚያስከብርህ። ተው።

ንገርልኝ። ስማ ሀቡ ማነች? አይደለም ለእሷ ነው የምትሰራው።

ኮችን ማግኘት ከፈለጋችሁ እንግዲህ ስልክ ቁጥር ካለ ቤት ለቤት ነው የተሰራ። ሜይ ቢ የሚፈልግ ካለ ንገራቸው። ስዊት ቦክስ ስር ነው ኮች ያለው እና ስልክ ቁጥር ስዊት ቦክስ ታገኝታለችው ኮች

አው፣ ዘጠኝ ዓመት ያው ይቻላል።

ስዊት ቦክስ ታገኙታላችሁ። ሰለሞን ብርሃኑም በሚለው አካውንት አሉ የራሱ እየገባችሁ ፎሎ አድርጉት። ይሁንላት ሁላችሁ ታዲያ ትበላለች ገና

ሚ ንዴአረ ከስድስት ሰዓት ጀምሮ ያው አንድ ቀን ይዘናል ከዛ እያየን ቀን እንጨምራለን።

ማናገር ትችላላችሁ። የሞይታ የኪክ ቦክስ ሄርኮች አለው ከዛ